ስለዚህን ለማለት ነው። አመሰግናለሁ። ምናልባት በ2013 ጦርነት ላይ ከህፃን ነፍሰ ጡር አዛውንት ምንም ሳይቀር ወደ ጦርነቱ እንዲቀላቀሉ ህዋት ያደረገበት ምክንያት በምንድን ነው? ምክንያቱም እውነት ህዝቡ ላይ አይዲዮሎጂውን ስለሰራ አይደለም ወይ? ዛሬ የምናየው የዚያ ጦርነት ውጤት አዲስ አበባ ላይ በርካታ የትግራይ እናቶች ህፃናት በሚያሳዝን ልባችንን በሚሰብር ሁኔታ እየተንከራተቱ ነው ያሉት። የዚያ ጦርነት ኮንሲኩዌንስ ማለት ነው። ስለዚህ በምን አይነት ነው? ምናልባት እዚህ ጋር ሰፊ የሆነ ምላሽ እንዲሰጡ ስለፈለግኩ ነው። ከዚህ ጋር ተያይዞ ይህ አስተሳሰብ ይህ አስተሳሰብ ከትግራይ ህዝብ አልፎ ምናልባት ከዚህ በፊትም በተለያየ እንትን እንደምናየው የሚንጸባረቅበት ሁኔታ አለ ከወንድም የአማራ ህዝብ ጋርም በጠላትነት እንደዚህ በምን አይነት ሲስተማቲክ ህዝቡን ቢሰራበት ነው? እስቲ የተለየ ማሳያ የሚያውቁት ካለ ሰፊ ማብራሪያ እንዲሰጡ እፈልጋለሁ። አመሰግናለሁ።